ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛለኝ። ይህ ናይል አካዳሚ ነው። ናይል አካዳሚ አማርኛ እንዲሁም እንግሊዝኛ ፊደላትና ቃላትን ከመሰረቱ ለሚጀምሩ ለጀማሪዎች ከመሰረቱ ገና ፊደልን እንዲሁም ቃላትን መመስረት ለማይችሉት እያስተማርን እንገኛለን። ዛሬ ደግሞ ይዤላቸው የመጣሁት አማርኛ አናባቢ ድምፆችን እንዴት አድርገን ማውጣት እንችላለን፣ እንዲሁም ደግሞ ተነባቢ ድምፆች መገኛ ቦታቸው የት ላይ ይሆናል የሚለውን ነው የሚሆነው የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩት በየትኛውም የዓለም ዳርቻ ላሉ እህት ወንድሞቻችን አዳንሱ እያልኩኝ ከወዲሁ አሳስባለሁ። ማንኛውም ባሉበት ሆነው በኦንላይን ብቻ ከሰኞ እስከ አርብ ባሉት ቀናት ብቻ አማርኛን እንዲሁም እንግሊዘኛን አቀላጥፎ እንዲጽፉ እንዲያነቡ እናደርጋለን ማለት ነው። ዛሬ ወደ ይዘነው ወደ መጣን ትምህርት ነው የምንሄደው። ከዚህ ጋር እያንዳንዱ ተነባቢ ድምጾች ምን ላይ እንደሚፈጠሩ ከመጀመሪያው እስከ መጨረሻው ረጋ ብላችሁ ተከታተሉኝ። እያንዳንዱ የምናይ ነው የሚሆነው። አብዛኛው ተነባቢ ድምጾች በስድስተኞች ይገለጻሉ። በስድስተኛ ፊደሎች ወይም ሳድስ ፊደሎች በምንላቸው የአማርኛ ፊደሎች ነው የሚገለጹት። እነዚህ ፊደሎች የት ጋ ማለት የት ጋ ነው የምናገኛቸው ወይስ ድምፆቹ የሚፈጠሩት ቦታ የሚፈጠሩበት ቦታ ምን ላይ ነው የሚለውን ነው የሚሆነው። እዚ ጋ የከንፈር ድምፆች አሉ፣ የድድ ድምፆች አሉ፣ የላንቃ ድምፆች አሉ፣ የከንፈርና የጥርስ ድምፆች አሉ። እነዚህን እያንዳንዱን ከንፈር ላይ የሚፈጠሩ ድምፆች እነማን ናቸው የሚለውን የምናይ ነው የሚሆነው። የከንፈር ድምፆች የምንላቸው እነ ፕ እነ ብ እነ ጽ እነ ጵ እነ ም እነ ው እነዚህ የሚፈጠሩት ድምፁ የሚወጣው የትጋ ነው? ከንፈር ላይ ብቻ ነው። ፕ ስንል የላይኛውና የታችኛው ከንፈር በመነካካት ብቻ የሚፈጠር ድምፅ የፐ ስድስተኛው ፊደል ነው ማለት ነው። ስለዚህ ፕ ስንል ድምፁ የሚፈጠረው የትጋ ነው? ከንፈር ላይ ብቻ ነው። ብ ስንልም ልክ እንደዛው የላይኛውና የታችኛውን ከንፈር በማነካካት ብቻ የምንፈጥረው ድምፅ ብ ተብሎ ይጠራል። ከዚህ በመቀጠል የምናገኘው ደግሞ ጽ፣ ይቅርታ፣ ጥ። ጥ ይሄ ጥ ፊደልም ልክ እንደሌሎች እንደ ብና እንደ ፕ የሚፈጠረው የላይ ነው ከንፈር ላይ ነው። ድምፁ የሚገኘው ከንፈር ላይ ነው ማለት ነው። ሌላው ም ስንል ነው፣ ምን የሚፈጠረው ምን ላይ ነው? ከንፈር ላይ ማለት ነው። ከንፈር ላይ ም ስንል ድምፁ የሚፈጠረው ከንፈር ላይ ይሆናል ማለት ነው። ው ስንልም በከፊል ይህ ኖርማል ሙሉ ለሙሉ አይነካከም። ሌላኛው ነገር ከንፈራችን ነገር ግን በከፊል ውም የከንፈር ድምፅ ብለን እንወስደዋለን ማለት ነው። የከንፈር ድምፅ ከዚህ ጋር በቢጫ የተጻፉት ደግሞ የከንፈርና የጥርስ ድምጾች ናቸው። የከንፈርና የጥርስ ድምጾች። ስለዚህ የከንፈርና የጥርስ ድምጾች የምንላቸው ሁለት ናቸው። እነሱም ፍና ቭ። አሁን ቭ ስንል የሚፈጠረው በጥርሳችን በላይኛው ጥርሳችን እና በታችኛው ከንፈራችን ነው። ይሄ ድምጽ የሚፈጠረው የቨ ፊደል ከመጀመሪያው ስታዩት ቨ ቩ ቪ ቫ እያላችሁ እስከ መጨረሻው ስትሄዱ ይሄ ድምጽ የሚፈጠረው የትጋ ነው ከንፈራችን ላይና በላይኛው ጥርሳችን ጠበቅ አድርገን በምንጠራበት ሰዓት ይሄ ቭ የሚለውን ፊደል ይሰጠናል። ከዚህ በተጨማሪ ደግሞ ፍ ፍ ስንል አሁን በመሃል በጥርሳችንና በከንፈራችን መሃል አየር እያሳለፍነ እምንጠራው ድምፅ። ነገር ግን በጥርሳችን እና በከንፈራችን ንክኪ የሚፈጠር ስድስተኛ የፈዘር ፍ ብለን እንጠራዋለን ማለት ነው። አብዛኞቹን እነዚህ የምታዩቸው ስድስተኛ ፊደሎች ናቸው፣ ስድስተኛ ፊደሎች ናቸው አብዛኛውን ጊዜ የድምፅ መፈጠሪያውን የሚያሳዩን። ስለዚህ እዚህ ጋ በጥርስና በከንፈር የሚፈጠሩ ድምፆች ማና ማናቸው ፍና ቭ ይሆናሉ ማለት ነው ፍና ቪ። ከዚህ ጋር በቀይ የተጻፈው ደግሞ የምታዩቸው በሶስት ፊደሎች ደግሞ የትናጋ ድምፆች ይባላሉ። የትናጋ ድምጾች። እነዚህ የትናጋ ድምጾች ደግሞ እነማን ናቸው ለሚሉት አብረን እናያለን። የመጀመሪያው ክ። ክ ስንል ድምጹ የሚፈጠረው የት ጋ ነው? ትናጋ ላይ ነው ማለት ነው። ትናጋ ላይ። ሌላው ግ ስንልም ድምጹ የሚፈጠረው ትናጋ ላይ ነው። ከዛ በተጨማሪ ቅ። አሁን እነዚህ ሶስቱ ፊደሎች በሙሉ የሚፈጠሩት ምን ላይ ነው? ትናጋ ላይ ነው ማለት ነው። ክ፣ ግ፣ ቅ ስንል የሚፈጠሩት ትናጋ ውስጥ ነው ማለት ነው። ከዚህ ጋር ደግሞ የድድ ድምጾች እዚ ጋ የተጻፉት በሰማያዊ ከለር የጻፍኳቸው ደግሞ የድድ ድምጾች ናቸው። ድድ ላይ ነው በሙሉ የሚፈጠሩት። ት ስንል አሁን ምላሳችሁ ቀጥታ የሚለጠፈው የት ጋር ነው? ድድ ጋር ነው የሚለጠፈው። የምላሳችሁን ቀጥታ ነዝሮ የት ጋር ይለጠፋል? ድድ ጋር። እነዚህ የድድ ድምጾች የሚባሉት እነዚህ ናቸው። ስለዚህ ድ ስትሉም ምን ይሆናል? ምላሳችሁ በመውለውለብ የት ጋር ነው የሚያርፈው? ድድ ላይ ነው ማለት ነው። ስለዚህ ድ ጥ ስንልም ቀጥታ ድድ ላይ ያርፋል ማለት ነው። ይሄም ጥ ከዛ ስ ስ አሁን ስ ስንል በስሱ ነው የሚነከው፣ በስሱ ማለት ነው። በትንሹ በአየር ላይ ነው የሚያልከው የድዳችንን እንትን የሚነከው በትንሹ በስሱ ነው ማለት ነው። ይሄ ደግሞ ዝ ዝ ስንል ደግሞ አሁንም የሚፈጠረው ምን ላይ ነው? ድድ ላይ ነው ማለት ነው። ዝ ዝ እችኛው ደግሞ ጽ፣ ጽ፣ ጽ ስንልም የምትፈጠረው ድድ ላይ ነው ማለት ነው። ይች ደግሞ ን ን አሁን ሁሉንም እያንዳንዱን ስታያቸው ድድ ላይ ይነካካሉ። ምላሳችን ከድዳችን ጋር በሚፈጠረው እፈግታ ድምጻቸው ይወጣል። ስለዚህ እች ደግሞ ን ትባላለች። ን እቺ ስድስተኛዋ የለዘ ል ል አሁን በቀጥታ ትናጋችንና ማለት ድዳችንና ምላሳችን በሚያደርገው ጥምረት ል የሚል ድምጽ ይፈጥራል ማለት ነው። ከዚህ በመቀጠል እቺ ደግሞ ር ር እቺ ደግሞ ነዛሪ ነው፣ እየነዘረ ነው ከድዳችን ጋር የሚነካካው ኖርማል ቀጥታ በመለጠፍ ሳይሆን በነዛሪ ድምፅ ይነካካል ማለት ነው። ይሄ እር የሚባለው ሳድስ ድምፅ የድድ ድምፅ ነው ማለት ነው። እዚህ ጋር እንዳለ መታያቸው ስድስቱ ድምፆች የድድ ተብለው ይጠራሉ። እነማን ናቸው? ት፣ ድ፣ ጥ ዘጠኝ ናቸው። ይቅርታ ስድስት ነው ያልኳችሁ። ስ፣ ዝ፣ ጽ፣ ን፣ ል ር ሞክሯቸው፣ እያንዳንዱን እናንተ እንደ እኔ እየጠራችሁ ብትሞክሩት ድምፃቸው የት ላይ እንደሚፈጠር በቀላሉ ማግኘት ትችላላችሁ። ስለዚህ እነዚህ እዚህ ጋር ዝርዝር አድርገን ያየናቸው በሙሉ የድድ ድምፆች ይባላሉ። ከዚህ ጋር ደግሞ የምናያቸው ደግሞ የምን ድምጾች ናቸው? የላንቃ ድምፆች፣ የላንቃ ድምፆች። እነዚህ የላንቃ ድምፆች ደግሞ እነማን ናቸው? እዚህ ጋር የምታዩአቸው ኖርማል በሮዝ ከለር የተጻፉት ናቸው የላንቃ ድምፆች የሚባሉት። የመጀመሪያው ች ይባላል። ች አሁን ች የሚለው ከድዳችን ራቅ ብሎ ወደ ውስጥ ወደ ላንቃችን የሚገባ ድምፅ ነው። ስለዚህ ይሄ የላንቃ ድምፅ እንለዋለን ማለት ነው። የላንቃ ድምፅ ይሄኛው ደግሞ ጅ ይባላል። ጅ አሁን ጅም ልክ እንደ ች የሚፈጠረው ከየት ጋር ነው? ከድድ ራቅ ብሎ ወደ ላንቃ አካባቢ ይፈጠራል ማለት ነው። ስለዚህ ደግሞ ጅ እንለዋለን። ጅ የችኛዋ ጭ ትባላለች። ጭ ጭ አሁን እቺ ራሱ የምትፈጠረው ይትጋ ነው? ጭ የምትለዋ ድምጽ የምትፈጠረው ላንቃ ላይ ነው ማለት ነው። ላንቃ ላንቃ ማለት ከድዳችን ቀጥሎ ወደፊት ወደ ጉሮሯችን ስንሄድ የምናገኘው ፓርት ነው ማለት ነው። እቺ ደግሞ ሽ ሽ ትባላለች። ሽ ምትባለዋም ስድስተኛ የሽ ዘር ነች። የምትፈጠረው ላንቃ ላይ ነው ማለት ነው። ቀጣዩ ደግሞ ይሄ ማን ይባላል? ዥ ዥም ልክ እንደዛው ድምጹ የሚፈጠረው ላንቃ ላይ ነው። ይሄኛው ኝ ኝ ስንል አሁን ሞር በደንብ ተለጥፋ የምናገኛት እች ፊደል ኝ የምትባሏ ላንቃችን ላይ ሙሉ ለሙሉ ምላሳችን በመለጠፍ የምናገኛት ድምፅ ነች። የችኛዋ ደግሞ አሁንም ይ ይ ስንል ምላሳችን ከላንቃችን ጋር በመለጠፍ የሚያመጣው ድምፅ ይሄ የላንቃ ድምፅ ይባላል ማለት ነው። አሁን እዚህ ጋር ዘርዘር አድርገን ያየናቸው እያንዳንዱ ፊደላት የት ጋር ይፈጠራሉ? ድምፃቸው የት ጋር ነው ልናገኘው ምንችለው? ብዙ ጊዜ ስንጠራ ምንቸገሮች በተለይ ስድስተኛ እና ሶስተኛ ፊደሎችን እንዲሁም አንደኛ እና አምስተኛ ፊደሎችን የት ጋር እንደሚፈጠሩ ማወቅ ስለማንችል ስንጠራቸው ብዙ ጊዜ እናመሳሰላቸዋለን። ነገር ግን የድምፅ መፈጠሪያውን አንድ ባንድ ማወቅ ከቻለ ሁሉም ፊደላት የተለያየ ባህሪና የተለያየ ድምፅ እንዳለው ማወቅ እንችላለን ማለት ነው። ቤተሰብ ዛሬ ያየናቸው የፊደላት የድምፅ አፈጣጠር የት ቦታ እንደሚሆን እያንዳንዱን ዘርዘር አድርገን ነው ያየናቸው። የዚህ ቻናል አዲስ የሆናችሁ ላይክ ሼር፣ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ በቀላሉ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።